ሪከርድ እየደረሰኝ ነው እኔ ተያ አትበሉ፣ ማርያምን፣ እኔ ተበዳይ ነኝ። እኔ ተበድያለሁ። የተበደልኩ ሰው ነኝ። ኑሮዬን ያበላሹብኝ የኢትዮጵያ ሕዝብ አይተሃል። ያ ሁሉ ደም ያለቀስኩት በነሱ፣ የታመምኩት በነሱ እና እነዚህን ነው ምተው። ይክሰሱኝ። እንዲከሱኝ እኮ ነው የምፈልገው እንዲ እንዲከሱኝ ነው የምፈልገው የተዘጋጀላቸውን አያውቁም ባለጌዎች አረ እኔ ስም አልጠራም ዞን እያለ ቱና እያለ እድሜ ለሆዴ ፍርዬ ምን ተፈጥሮ ነው ባለምዬ ሪከርዱን እዩ የምትለውን ምን ትላለች እጨርሳታለሁ ምን አባሽ አድርገሽ ነው የምትጨርሽኝ አንቺ ሰው በሊታ የሰው ደም ያለብሽ እ የአማራ ደም የስንት ደም እጅሽ ላይ ያለ ሴትዮ፣ እኔን ልጨርሽ? መጀመሪያ ንጹ። እኔ እንዳንቺ በሆን ቤተክርስቲያን ነበር የሚሄደው ንስሐ ነበር የምገባው። በዚህ እድሜ ንስሐ ነው የምገባው። ንቀንማ ትንሰጣናቸው። ጌማችን መጫወት ስንጀምር በጌማችን መጡ። እንዴት እናድርግ? ካሳማ ጋትዋ ያላልኩሽም ወይ ፍርዬ ራሷ ናት ከልጇ ጋር ተጣልታ አብዳለች ኖ ኖ ኖ ኖ ልጇ የልጇ መርዝ የቢልቃጥ መርዝ ናቸው እባቦች እናትና ልጅ እናትና ልጅ መርዞች መርዞች ናቸው እኮ እግዚአብሔርን መርዝ እግዚአብሔር ይፍረዳችሁ የእናንተን እምባ የእናንተን ለቅሶ ያሳየ ገብርኤል እውነት ገብርኤል ፈራጅ ከሆነ እውነት ገብርኤል የሚፈርድ ከሆነ ታያላችሁ። እውነት ገብርኤል የሚፈርድ ከሆነ ታያለሽ። አንተ ደግሞ መልክሽና ድምፅሽ አትበላይ። ቃልዬን ቆንጆ አይቀርም። የስንት እምባ አለብሽ። ማርያምን እኔ የዋሁኝ ትችው ሰው ምን ይለኛል እያልኩኝ ዝም ብዬ ዝም ዝም ስል ጭራሽ አጠፋታለሁ አለች፣ የዛሬ ጠዋት አጠፋታለሁ አለች። ልጄ ልጆቿን አስቀምታታለች አለች። እኔ ደግሞ አጠፋታለሁ። አንቺ ማነሽ? አንቺ ድልብ አሳማ፣ አንቺ አሳማ፣ አንቺ አተላ። ሪከርድ አርጓቸው አድርሱልኝ። አንቺ ቆሻሻ፣ የወደቅሽ ወንድ እየጎተትሽ ወንድ እንኳን ዞር ብሎ ማያይሽ ማፈሪያ። ሁሉም ያፍርብሽ፣ ሁሉ ነው የሚያፍርብሽ እኮ። አበሾቹ ያፍራሉ። ወንዶቹ አጠገብሽ መሆን አይፈልጉም። አንደኛ ጠረንሽ ምግብ ይዘጋል። እንዴት አብረውሽ ይብሉ? ይሄ ጠረንሽ ረሳሹ እንዴ! ግም አፍሽ፣ ግም የገማሽ። ሂጂ ተመርመሪ። ከምን እንደሚመጣ ግማቱን ማወቅ አለብሽ። ልጇን ስጠጣላች አውቃ ቢሆንስ። ኖ ኖ ኖ ኖ፣ ሆዴ ተናግሯል። ሆዴ ተናግሯል እኔ ሆዴን አልሰማ ብዬ ነው። ሆዴ ተናግሯል። ኖ ኖ ኖ ኖ ኖ ይህ ትክክለኛ ታሪክ ነው። ልንገራችሁ፣ በደንብ ላስረዳችሁ። ፍርድ ቤት ሲሄድ የመጀመሪያ ጊዜ ፍርድ ቤት ስቀር ፍርድ ቤቱ ልጆች እናታቸው ጋር ነው ማደግ ያለባቸው ብሎ ሲወስን ይሄ ልጅ የሚቀሙት ደግሞ ኖ ቪዲዮ አለን ብለው ቪዲዮ አቀረቡት። እዚህ ቲክቶክ ላይ የኔን ቪዲዮ ምን ሆናችሁ ነው? በዛ ቪዲዮ አይደለም እንዴ ልጆች የተቀማውት እንጂ? ልጆቻቸው አባቶቻቸው ጋር አያድጉም፣ ፍርድ ቤቱ እናታቸው ጋር ነው የሚመለሱት ነው ያለው። በእነሱ ቪዲዮ ነው እንደዚህ የሆንኩት፣ እነሱ በላኩት ቪዲዮ ነው እንደዚህ የሆነው። ቀልዳሉ እንዴ በአካል ደነግጥም? ለማን ነው የምደነግጥለት? ማንንም አልፈራም። ማንንም አልፈራም። ከአሁን በኋላ ማንንም አልፈራም። ማንንም እኔ የኢትዮጵያ ሕዝብ ደርሶልኛል። የኢትዮጵያ ሕዝብ አብሮኝ አልቅሷል። እንዴት ሕዝቡን ላስከፋው በማለት ነው ዝም ያልኩት እስካሁን ድረስ ጸባይ አርጌ አንድ ዓመት ሙሉ ዝም ያልኩት እንዴ? ይቀልዳሉ እንዴ ነው ወይ ጨካይ ናቸው። ጥንቦች፣ ጥንብ ዘሮች። ዘር ስል ደግሞ ዘር አይደለም። ዘር ስል ዘር አይደለም። የራሷን ዘር ነው የምለው፣ ከልጇ እና ከራሷ ነው የምለው። እኔ ዘር አልተናካውም። በኋላ ዘር ነካሽ ምናምን እንዳትሉኝ የኦሮሞ ልጆች። እኔ የእሷን ዘር ነው እየተናገርኩ ያለሁት፣ ራሷ የዘራችውን ዘር እንጂ ማንነቷን አይደለም እነካው ያ እኔ ከኦሮሞዎች ጋር እንዳታነካኩኝ። አንዷ ምን ትላለች? እንደሱ አይባልም ትላለች። ኖ እኔ ኦሮሞዎች ጋር ችግር የለብኝም። ከኦሮሞ ጋር ችግር የለኝ፣ ከማንም ጋር ብሄር ችግር የለብኝም። ከትግሬዎቹም፣ ከተጋሩ ጋር ተጣላው፣ ባንዲራቸውን አቃጠልኩ። ተታርቀናል፣ አለቀ። ይሄ ያለፈ ጉዳይ ነው። ከዛም በኋላ እኔ ማውቀው ታአምር የለም። መባዬ ኒውድ ቴንኪዩ ትዙዬ፣ ምን ልዩነት አላቸው ይለኛል። ሲጀመር አይደለችም። ይቺ ዘር የላትም ይቺ ሰባተኛ ሸሌ። ትግሬማ ልቀበልም ማለት እኮ ትግሬዎችማ አክ ብሎ ተፏት እኮ ትግሬ ኮ ስማርት እኮ ነው እኮ ዩቲንግ ደደብ ይመስላል እንዴ ትግራዋይ። ኧረ አይሰሟትም። ማርያምን አይሰማትም። አይሰሟትም። ትግሬ አይሰማትም። መቼም አይሰማትም። እድሜ ልኳን እከክ ይቺ መሀይም ጋይስ፣ ኮፒሊን ካርጉ፣ በማርያም ኮፒሊን ካርጉ። ፍሬዬ ያለፈ ታሪክ አታንቺ፣ እሺ። ሰዎች በጣም ነው የምትገርሙት። የተበደለችው የምታውቀው እሷ ነች፣ ስለዚህ ማሚ ዲቫይን፣ እየኔ ውዴ ነው ቆንጆ